ሰላም ሰላም ቤተሰብ ተመልካቾቼ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ። ዛሬ በአዲስ ነገር መጥቻለሁ። ላይክ ሼር፣ ሰብስክራይብም አድርጎ። ያው በየዓመቱ ሳኡዲ ላይ ሳኡዲ ለምትኖሩ እህቶቼ ብዙ ተመልካች አለኝ። ሳኡዲ ያው ብዙ ሀገር ተመልካች አለኝ። ግን በተለይ ሳኡዲ እና ጆርዳን በብዛት ስለምታዩኝ አመሰግናለሁ። ወዳችኋለሁ እህቶቼ። ለረጅም አመት እንግዲህ ሳውዲ የምረት አዋጅ ምናምን የለም። ለምን እንደሆነ አላውቅም። አሁን ጆርዳን በየአመቱ አለ የምረት አዋጅ፣ ምረት ይደረግላቸዋል እንደዚህ ወንጀል የሰሩ ሰዎች፣ የመኖሪያ ፈቃድ እንደዚህ ህገወጥ የሆኑ ሰዎች ራሳቸውን ህጋዊ እንዲያደርጉ በየአመቱ የምረት አዋጅ አለው ማለት ነው። አሁን ሳውዲ የምትኖሩ እህቶቼ በብዛት እንግዲህ የማዳም ቅመሞች እንግዲህ ውጭ የሚሰሩ ናቸው ጠፍተው የሚሰሩ ናቸው፣ ህገወጥ ናቸው። ግን ማለት ለረጅም አመት አሁን አስር አንድ ልጅ አስራ ሁለት አመት ውጭ ነው የሚሰራው። በህጋዊ ነው የመጣችሁ ግን በህጋዊ መታ ነው። ከማዳን ቤት የጠፋችሁ ማለት ውዝፉ አይበዛባችሁም። ፈጣሪ ይርዳችሁ። እንግዲህ ራሳችሁን ህጋዊ አድርጉ። እንግዲህ መጡ አልመጡ እያላችሁ እየተሳቀቃችሁ ከምትሰሩ በእርግጥ ቀላል አይደለም፣ መኖሪያ ፈቃድ ማሰራት ብዙ በተለይ ብዙ አመት ውጪ ላይ ለቆያችሁ፣ የብሩ ብዛት ቀላል አይደለም። ፈጣሪ እርዳችሁ። አሁን ጆርዳን አንዳንድ ብር ነው፣ በየሀገሩ ይለያያል። ማለቴ በየቀኑ አንዳንድ ብር ነው ውዝፉ የሚቆጥረው ማለት ነው። እንግዲህ በየሀገሩ ይለያይ ይሆናል። አይዛችሁ። እንግዲህ ህጋዊ የመሰለ ነገር የለም። ያው ምንም ብሆን ከህገወጥ ያው ከፋ ለማመምን ዞሮ ዞሮ ህገወጥ የሆነ ህጋዊ መሆናችሁ ያው ነው ያለው። ነገር ግን ቢሆንም እራሳችሁን ህጋዊ፣ ከፖሊስ መጣ ሾርጣ መጣ እያላችሁ ከምትሳቀቁ ራሳችሁን ህጋዊ ብታደርጉ። ከዛ ቀጥሎ ደግሞ አሁን በብዛት በባህር የሚመጡ የእነሱ ጉዳይ ቢስተካከል፣ እነሱም ራሳቸውን ህጋዊ እንዳደርጉ ግን አሁን ይሄንን የሚመለከተው አሁን የወጣው አዋጅ ከማዳም ቤት ማለት በህጋዊ መንገድ መጥቶ ከማዳም ቤት ለጠፉ ነው እንጂ በባህር ለመጡ አይደለም ነው የተባለውና ይህንን ነገር እያጣረው ነበረ። በብዛት እንግዲህ በጣም የሚገርመው ነገር በህጋዊ ከሚመጡ ይልቅ በባህር የሚመጣ ነው ሳኡዲ ላይ የሚበዛው ማለት ነው። ለነሱም ቢስተካከልላቸው ራሳቸውን ህጋዊ እንዳያደርጉ፣ ግን ለነሱ እየተወራ አዲስ ነገር የለም። ከማዳም ቤት እንግዲህ ፓስፖርት እዛችሁ የወጣችሁ እና እቃማችሁን እንትን ኮፒ ማለት ነው እሱና ዋና ፓስፖርት እንኳን ባይኖራችሁ ኮፒ ፓስፖርት ምናምን እዛችሁ የወጣችሁ ምክንያቱም ከዛ ቀን ጀምሮ ነው የሚቆጠሩ፣ በደንብ መረጃችሁ እንዲጣራ ማለት ነው። እንደዛ ነው እየተባለው ግን እነዚህ በባህር ለሚመጡ ቢስተካከልላቸው በጣም በባህር የሚመጡ ናቸው። ሳውዲ ለሚበዛውና እንደኔ ግን እንደኔ ማለት ነው ያው እንደኔ አስተሳሰብ አሁን ለምሳሌ ብዙ አመት አስ አስራ አምስት አመት የኖራችሁ አላችሁ እና ከአሁን በኋላ እንደምንም ብላችሁ ብገቡስ ማለት ከምታሰሩ በእርግጥ ከባድ ነው። እኔም በእናንተ ቦታ ሆኜ መፍረድ አልችልም። ይሄ ሁሉ አመት ቆያችሁ ማለት ህይወታችሁ ተስተካክለዋል በቂ የሆነ ነገር አላችሁ ማለት አይደለም። ግን ከአሁን በኋላ ብዙ ብር ያ ሁሉ ብር አውጥታችሁ ደግሞ ከምታሰሩ እህቶቼ፣ እንግዲህ ጊዜ አለው በደንብ ለምሳሌ አንድ ሁለት ሶስት ወር ይሰጣል አለ የጊዜ ገደብ አለው። እስከዛ ድረስ ሰው እንዲያሰራ ምናምን የጊዜ ገደብ እስኪ ያልቅ ድረስ በደንብ አስቡበትና ብዙ አመት የቆያችሁ ልጆች እንግዲህ አስቡት። አስር አስራ ሁለት አመት በትንሹ አስር አመት አንድ ውጭ የቆየች ልጅ የዚህ ሁሉ አመት እንግዲህ ብዙ ብር ነው የሚቆጥረባት። ይህንን ሁሉ ብር ከፍላ ነው መኖሪያ ፍቃድ የምታሰራው ና ማለት ከባድ ነው። ቀላል እያልኩ አይደለም፣ ግን ዞሮ ዞሮ ፈጣሪ ይርዳችሁ። ራሳችሁን ህጋዊ ማድረግ ጥሩ ነው፣ አይከፋም አይደለም እና ፈጣሪ ይርዳችሁ። ብዙ ልጆች ደግሞ ቲክታክ ላይ ይሄ ሁሉ ብር መውጥቼ አላሰረም ወደ ሀገር እገባለሁ ምትሉም አላችሁ። እንደምንም ብላችሁ ወደ ሀገራችሁ ገብታችሁ ወደ ሌላ ሀገር ብትሄዱ አስተካክላችሁ ማለት ነው ራሳችሁን ማለት ብዙ አመት እዛ ላይ ቆይታችሁ ከሆነ ይሄ ብሩ በጣም ይበዛባችኋል። እንደምንም ብላችሁ በብዛት ያው በባህር እኔ ለሰው አልመክርም። በባህሪ ወደ ሀገር ቤት የሚመለሱም አሉ ሂቃ ሚልኩም አሉ ምናምን፣ ነገር ግን ፈጣሪ እርዳችሁ ነው። ህገ ወጥ ነገር ለሰው አልመክርም። ከፋ ለማም ህጋዊ መሆን ያው ጥሩ ነው ብዬ ስለማምን ማለት ነው። ፈጣሪ ይርዳችሁ። ማለት ቀላል አይደለም። ምክር ለሰጪው ይቀላል ነው ምናምን እንደሚባለው ማለት ነው። ብዙዎቻችሁ ብዙ አመት እዛ ቆይታችሁ ምንም ነገር የሌላችሁ አላችሁ። ቀላል አይደለም። ግቡ ወደ ሀገር ቤት ማለት ለእናንተ ቀላል አይደለም። አይዟችሁ አሁን ብዙም ደስ የሚል ነገር የለም ሳውዲ ውስጥ እንደ ወንድ ምንም ብላችሁ እግራችሁ ከዛ ሀገር ብታወጡና አረብ ሀገር ሞልቷል። መልፋት ካልቀረ ምኑም በቃ። ሰውም ክፋት እየበዛ ነው። ሰውም እየሰው ክፋት እንደሚታዩት ነው። በየቀኑ የምናየው የምንሰማው ነገር አሁን አረብ ሀገር ላይ ሰው ተራብኩኝ ተጠማውኝ ቢባል ማን ይሰማል? ማለት ማንም አያምንም። በተለይ ኢትዮጵያ ለሚኖር ግን ብዙ ልጆች በራብ እንደሚሞቱ በጣም በእራብ ማለት ነው። አንዷ ልጅ ባለፈው በጣም ነው ያሳዘነችኝ ከምንም በላይ ራብ ልገለኝ ነው መውጫ አጣው። ጭራሽ ልገሉኝ ነው ጉድጓዱ ሁሉ ቆፍሮ አዘጋጅቷል ምናምን እያለች ቲክቶክ ላይ ስታለቅስ ነበረና ሳውዲ ነው እንጃ። እንደ ድሮ አይደለም ሳውዲ ሰው ማለት ብዙ ኢትዮጵያን ህይወታቸውን የቀየሩበት ምናምን። እኔ ከድሮን ጀምሮ ሳውዲ ኢትዮጵያ እያለው ሳውዲ ሄዶ የተመለሱ ሰዎች ስለማቅ ማለት ነው፣ ህይወታቸውን አስተካክሎ ድሮ ቀረ ሳውዲ። አሁን ተበላሽቷል፣ እንደ ድሮ አይደለም። አረቦቹ ጭካኔያቸው በቃ ክፋት ማለት በቃ ክፉ እየሆኑ ነው። ለምን እንደሆነ እኔ ያላቅን። ፈጣሪ እንግዲህ ልቦና አይስጣቸው። ሌላ ምን ይባላል? እህቶቼ አይዘዋቸው እንግዲህ የጊዜ ገደቡ ሳያልቅ እንደምንም ብላችሁ። ከባድ ነው ብር ላይኖራችሁ ይችላል። ይሄ ሁሉ ብር እንግዲህ በአንዴ አውጥቶ ማሰራት እቀላል ነው እያልኩ አይደለም። እንግዲህ እንደምንም ብላችሁ ራሳችሁን ህጋዊ አድርጉ። ዞሮ ዞሮ ህጋዊ ራስን ማድረግ አይከፋም። አይካላችሁ ደግሞ ወደ ሀገር ቤት ተመልሳችሁ ሌላ ሀገር መሄድ ምን የእኛ ነገር ሞልቶ አይሞላ። አስርም አስራ አምስት አመት ኖርን፣ ያው ሌላ ሀገር እንሰደዳለን። ምክንያቱም አይሟላም። እንደምታውቁት ነው ኢትዮጵያ ውስጥ ያለው ነገር አያስቀምጣችሁም። ና በቃ እዛ ስትሄዱ ምናምን ትነጫነጫላችሁ። ሁሉ ነገር እንደጠበቃችሁ አይሆንም እና ሌላ ሀገር ትሰደዳላችሁ። እኔ ፈጣሪ እንደው ሌላ ስደት አያሳያችሁ ነው ምሎ እህቶቼ አይዟችሁ፣ ፈጣሪ ይርዳችሁ። ፈጣሪ ከእናንተ ጋር ይሁን። ያ ማለት ሁሉም ሀገር ማለት ህገ ወጥ አሉ። ብዙ ጠፍቶ የሚሰሩ ጆርዳንም አሉ፣ ሁሉም አረብ ሀገር አሉ። ቀላል አይደለም። ሰው ፈልጎ አይደለም የሚጠፋ የተሻለ ነገር ለማግኘት ነው የተሻለ ደሞዝ ለማግኘት ነው እንጂ ወይም ጥጋብ አይደለም ከማዳም ቤት የሚያስጠፋው እና አይዟችሁ፣ ፈጣሪ ይርዳችሁ። እንግዲህ ራሳችሁን ህጋዊን ለማድረግ ሞክሩ ከቻላችሁ ማለት ነው። አይዟችሁ ላለው እህቶቼ፣ ሁላችሁም ስለምትከታተሉኝ አመሰግናለሁ። አዳዲስ የሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼርም አድርጉ ሼርም አድርጉ። ትንሽ በእርግጥ ትንሽ ቆየት ብሏል፣ አንድ ሳምንት ሆኗል ይሄ መረጃ ከወጣ ማለት ነው። እንግዲህ ላልሰማችሁ እህቶቼ የገደቡ ሲያልቅ ሳያልቅባችሁ እንግዲህ አሰሩት ጥሩ ነው። ራሳችሁን ህጋዊ ያደርጉ። ማለቴ ብዙ እየተሳቀቃችሁ ነው የምትሰሩት። ፖሊስ መጣብኝ መጣ አልመጣ እያላችሁ ከዚህ ሁሉ መሳቀቅ ራሳችሁን ህጋዊ ያደርጉ። ፈጣሪ እንግዲህ ይርዳችሁ። አይዟችሁ ያልፋል። አንድ ቀን ማያልፍ ቀን የለም ሁሉም ያልፋል። ወዳችኋለሁ። በያላችሁበት ሰላም ኑልኝ ጓደኞቼ፣ ቻው።